ክፍል አንድና ክፍል ሁለትን ተመልክተናል። ዛሬ ክፍል ሶስትን ደቀ መዝሙሩ ከጌታው አይበልጥም በሚል ንዑስ ርዕስ ከጌታ ቃል አብረን እንካፈላለን። እግዚአብሔር ቃሉን እንዲባርክልን ጸልየን እንጀምራለን። የዘላለም አምላክ እግዚአብሔር እናመሰግንሃለን፣ ስለሰጠን ስለዚህ ማለዳ። ዛሬ ደግሞ ቃልህን ከፍተናል፣ ወደ ኃይል የሚያደርሰውን መንገድ እያጠናናለን እንድትናገረን እንድታስተምረን፣ መንፈስ ቅዱስ ሆይ እንለምናለን። በመካከላችን ሁነህ፣ ቃልህን ክፈትልን፣ አብራራልን፣ ተናገረን። ለተናጋሪው ጸጋ፣ ለሰሚዎችንም ጸጋ ስጠን። በጌታችን በኢየሱስ ክርስቶስ ስም አሜን። ደቀ መዝሙሩ ከጌታው አይበልጥም። የሪቫይቫል ሀሳብን እየመረመርን ነው። ይህን የምናደርገው ከሁሉ አቅጣጫ የተመለከትነው ነው። ሪቫይቫል ከእነርሱ በኩል የሚመጣውን ወንድ ወይም ሴት ሪቫይቫል የሚልከውን እግዚአብሔር ለዚህ አይነት እቃዎች የሚያደርገውን ዝግጅት ደቀ መዝሙሩ ከመምሩ ባሪያም ከጌታው አይበልጥም። ማቴዎስ 10 24 የመጽሐፍ ቅዱሳችን የመጽሐፍ ቅዱስ መጽሐፍቶችን ቃሎች ለእነዚህ የእግዚአብሔር ስራዎች ለመስራት የተጠሩ 12 አማኞች የተሰጠ የክርስቶስ መልእክት ክፍል ነው። ክፍሉ እነዚህ ሰዎች የእግዚአብሔር ቃል እንዲሰብኩ ተላኩ። ሄዳችሁ መንግሥተ ሰማያት ቀርባለች ብላችሁ ስበኩ ብሎ ጌታችን የሱስ ክርስቶስ ላካቸው ማቴዎስ 10፥7 ላይ የእግዚአብሔር ጥሪ በየዘመኑ ወገኖቼ ሆይ ተመሳሳይ ነው። አገልግሎትም ተመሳሳይ ነው። እግዚአብሔር የ12ቱን የመጀመሪያዎቹን ሰዎች ሰባኪዎች ብሎ ከሾማቸው ጊዜ ጀምሮ የተለወጠ ምንም ነገር የለም። የእግዚአብሔር ስራዎች እንዲሰሩ ላካቸው። መንግስተ ሰማያት ቀርባለች ብላችሁ አውጁ። ይህን የምታደርጉት በቃል ብቻ ሳይሆን ኃይልን በመግለጥ በማሳየት ነው አላቸው። ስለዚህ ወደ እነዚያ ሰዎች ጥሪ ስንመለከት በህይወታቸው ላይ ያለውን የጌታችንን ትእዛዞች ስናይ ያን ዓላማ ለማከናወን ማሟላት ያለባቸው ሁኔታዎች እናስተውል። በህይወታችን ውስጥ ያለሆነ የራሳችንን ተልእኮ ደግሞ በዚህ ውስጥ እንረዳለን። በመጀመሪያ የሰበኩትን በተግባር እንዲያሳዩ ነው። እየታዘዙ ታዘዙ ድውዮችን ፈውሱ፣ ለምጻሞችን አንጹ፣ ሙታንን አስነሱ፣ አጋንንትን አወጡ። በከንቱ ተቀበላችሁ በከንቱ ስጡ የሚል ትዕዛዝ ነው የሰጣቸው። ማቴዎስ 10 ቁጥር 8 ላይ ለመጀመሪያዎቹ ደቀ መዛሙርቱ የተሰጠው ተመሳሳይ ጥሪና ሹመት እንዲሰብክ ለተጠራው ማንኛውም ሰው የተሰጠ ጥሪና ሹመት ነው። ቃሉ የተሰበከው በቃል ብቻ አይደለም። ቃሌም ስብከቴም መንፈስና ኃይል በመግለጥ ነው እንጂ ይላል አንደኛ ቆሮንጦስ ምዕራፍ ሁለት ቁጥር አራት ላይ ሐዋርያው ጳውሎስ በሮሚያ 15 ቁጥር 19 ላይ እንዲህ አለ። በምልክትና በድንቅ ነገር ኃይል በመንፈስ ቅዱስ ኃይል የክርስቶስን ወንጌል ፈጥሜ ሰብኬአለሁ ይላል። ደቀ መዝሙር ከጌታ በላይ አይደለም። ቃሉን ብቻ የምናመጣ ከሆንን ወንጌል በሙላት አልሰበክንም። ወገኖች መሆን ያለበት በቃል ብቻ አይደለም ቃሉን ብቻ የምናመጣ ከሆነ ወንጌል በሙላት ሰበክን ማለት አይቻልም። መሆን ያለበት በቃል ብቻ አይደለም። ደቀ መዝሙሩ ከጌታው በላይ አይደለም። በእርግጥ ይህን ማለት ነው። በእርግጥ ማንኛውንም ከጌታችን በላይ ለመሆን አንጠብቅም? በእርግጥም ከመጀመሪያዎቹ አማኞች ሕብረቶች እዚያ ከእርሱ በፊት የቀመጠው በላይ እንሆናለን ብሎ ያመነ ማንም የለም። ይህ ተስፋ አለ። በእኔ የሚያምን እኔ የማድርገውን ስራ እርሱ ደግሞ ያደርጋል። እኔ ወደ አብ ይሄዳለሁና ይላል መጽሐፍ ቅዱሳችን የዮሐንስ ወንጌል 14:12 ላይ። እዚህ መቃረን አለብን። ደቀ መዝሙር ከጌታ የበለጠ መስራት ይችላልን? መልስ የሚገኘው ተስፋውን በመረዳት ውስጥ ነው። ኢየሱስ በተፈጥሮ አካል ሆኖ በአንድ ጊዜና በአንድ ቦታ ተወስኖ ነበር። በምድር ሲመላለስ እርሱ በኢየሩሳሌም ካለ እርሱን ለመስማትና ወደ ኢየሩሳሌም መሄድ ያስፈልግናል፣ እሱን ለመስማትና ለማየት እርሱ በገሊላ ወንዝ ዳርቻ ወረድ ብሎ ካለ እርሱን ለመስማት የፈለገ እዛ መሄድ ነበረበት። የእርሱ መንፈሳዊ አካል የሆነች ቤተክርስቲያን ብዙ አባሎች ስላሏት በየቦታው መሆን ትችላለች። የሚበልጠው የስራ ጥራት አይደለም፣ ነገር ግን ብዛት ነው። አንዳ እያንዳንዱም በመንፈስ ቅዱስ የተሞላ አማኝ ኢየሱስ ያለው ተመሳሳይ ኃይል በውስጣቸው አላቸው። እግዚአብሔር ናዝሪቱ ኢየሱስን በመንፈስ ቅዱስ በኀይል ቀባው እርሱም መልካም እያደረገ ለዲያብሎስ የተገዙትን እየፈወሰ ዞር ይላል። ሐዋርያ ስራ ምዕራፍ 10 ቁጥር 38። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኀይልን ትቀበላላችሁ። ሐዋርያ ስራ ምዕራፍ 1 ቁጥር 8። ሌላው አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ኢየሱስ ምሳሌ እንደተወልን ይነግረናል። ክርስቶስ ዳግም ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱ የተወለደው ከመንፈስ ነበር፣ እኛም ከመንፈስ መወለድ አለብን። እርሱ በመንፈስ ተሞልቶ ነበር፣ እኛም በመንፈስ መሞላት አለብን። እርሱ በመንፈስ እየተመራ ነበር፣ እኛም በመንፈስ መመራት አለብን። እኛ የተሰጠን ያው ኢየሱስ ያለው ተመሳሳይ ኃይል ነው። ስለዚህ እግዚአብሔር ሰው ከሆነው ከኢየሱስ ኢየሱስ የጠበቀውን ተመሳሳይ ነገር ከእኛ ጋር ወገኖች ሆይ ይጠብቃል። ኪዳኑን እንደ ሰው ኢየሱስ የሁሉ አገልግሎቶች ምሳሌ ነው። በመጽሐፍ ቅዱሳችን ውስጥ መንፈስ ቅዱስ የመጣው ኢየሱስን የኢየሱስን ሕይወት በአማኙ ውስጥ ለመኖር ነው። ባሪያ ከጌታው በላይ አይደለም። ከኃይል ተስፋ ጋር ደግሞ የስደት ማስጠንቀቂያም መጥቷል ወገኖች ሆይ ስለ እኔ ወደ ገዢዎች ወደ ነገሥታት ትወሰዳላችሁ ማቴዎስ 1018 ወንድምም ወንድሙን አባት ልጁን ለሞት አሳልፎ ይሰጣል ልጆችም በወላጆቻቸው ላይ ይነሳሉ ይገድሏቸውማል ይላል ማቴዎስ ምዕራፍ 10 ቁጥር 21 ላይ ለእነዚያ የጌታ እግር ኮቴ ተከትለው ለመሄድ ከስደት ነፃ ናቸው ናችሁ የሚል ተስፋ በፍጹም አልተሰጣቸውም ክርስቶስ የጌታ እግር ኮቴ ክርስቶስ ተሰዷል ደቀ መዛሙርቱ የክርስቶስን ስራ መስራት ከቻሉና እርሱ እንዳደረገው ፈታኙ ካልተጋፈጡ ያኔ በእርግጥ ደቀ መዛሙርቹ ከጌታው በላይ ሆነዋል ማለት ነው። እሱ እንደተፈተነ እነሱም ይፈተናሉ ለማለት ነው። በእውነቱም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል ሁለተኛ ጢሞቴዎስ ምራፍ 3 ቁጥር 12። ስደት የተገለጠ ኃይል ዓለም አቀፋዊ ውጤት ነው። ኢየሱስ በናዝሬት በእንጨት ሙያ ስራ ቦታ ላይ እስከ ቆየበት ጊዜ ድረስ አልተሰደደ በሰላም ይኖር ነበር። ነገር ግን ልክ ኃይለኛ ስራውን መስራት ሲጀምር የሴጣኖች ልዑል ተብሎ ተጠራ። ጠላት ዳግም ደግሞ ደጋግሞ ሊገለው ፈለገ። የጴጥሮስ ችግር የተጀመረው በሐዋርያ ስራ ምዕራፍ ሶስት ሽባውን በፈወሰ ጊዜ ነበር። እስጢፋኖስ ጥሩ የቤተክርስቲያን አባል ሆኖ እስከኖረ ድረስ ምንም ችግር አላጋጠመውም ነገር ግን ታላላቅ ድንቆችና ታምራቶችን በዙ መካከል በሰራ ጊዜ ሐዋርያ ስራ ምዕራፍ ስድስት ቁጥር ስምንት ላይ ለፍርድ ቀረበና በድንጋይ ተወግሮ ሞተ። ሐዋርያ ስራ ሰባት አምሳ ስምንት ጳውሎስ በሃይማኖት ምክንያት አልታሰረም ነበር። የእርሱ ችግር በትክክል የተጀመረው እርሱ ከተፈጥሮ ውጭ በሆነ ልምድ ከኢየሱስ ጋር ከተገናኘ በኋላ ነበር። ዓለምና ቤተክርስቲያን የተለምዶ ክርስቲያን ሆነን እስከ ቀጠልን ድረስ ወገኖቼ፣ ብዙ ተቃውሞ አይገጥምህም። በሰላም ልትኖር ትችላለህ። ነገር ግን የኃይል ተስፋ እንደ ግል ተስፋ ተቀብለ እግዚአብሔርን ስራ መስራት ስትጀምር፣ ያን ጊዜ ስደት በህይወትህ ይጀምራል ይመጣብሃል። ችግሩ ከሰው የመጣ ሊመስል ይችላል። ነገር ግን ይህን የሚመራው ሁልጊዜም ሰይጣን ነው። ቀጥተኛ ጥቃት በቤተክርስቲያን በራሷ ላይ ያደርጋል። ይህ ስደት የሚመጣው በሁለት አቅጣጫ ነው አንደኛው ቀጥተኛ ጥቃት በቤተክርስቲያን በራሷ መካከል ያለ አምስተኛ ርፍ የተለመደውን ሃይማኖት ድንበር መሻገር ስትጀምርና የእግዚአብሔር መንግስት ስታጋልጥ ስትገልጥ ተቃውሞ ውስጥ ወደ አንተ ሲመጣ ታገኛለህ። ሃይማኖተኛ ሰዎች በጣም አለት ወደ ሶም ሶም መጥተው አሳልፈው አሳልፎ ለጠላት እጅ ሰጡት። ሃይማኖተኞች ሰዎች ነበሩ የሰጡት እግዚአብሔርን ብትከተልና የአንተ መንገድ ሃይማኖታዊ ህብረተሰብን ነገር ከነካ ከዛ ሃይማኖታዊ ህብረተሰብ ጋር ራስን ችግር ውስጥ ገብተ ታገኛለ። ወገኖች ወይ የእግዚአብሔር ልጅ ሊያገለግላችሁ በመጣ ሰዎች እጅ መጣልን ስደትን መሰቃየትን ካለበት የእሱ ደቀ መዛሙርት ከዚ አይነት ስቃይ ነፃ በፍጹም አይደሉም። ክርስቶስ ሁሉን ምድራዊ ምኞት ከናቀ ማቴዎስ አራት ከስምንት እስከ አስር እንደምናውቀው፣ ያን የደቀ መዝሙር እውነተኛውን ሀይል ለማወቅ ከፈለገ ለዚህ ዓላማ አንድ አይነት አይነት አይን ሊኖረን ይገባል። አማራጭ የለውም ማለት ነው። በማቴዎስ ሰይጣን ወደ ኢየሱስ መጣና የዚህ ዓለም መንግስት እሰጥሃለው አለው። ይህን የማደርግልህ ግን የሚያደርግለት ኢየሱስ ዝቅ ብሎ እርሱ ከሰገደለትና ካመለከው ነበር። ዲያብሎስ ማንኛውም አይነት ሀሳቦች ይዞ ወደ አንተ ይመጣል ስለ ሀብት፣ ስለ ስኬት፣ ስለ ማንኛውም አይነት ነገሮች ለኢየሱስ ይህን የተገለጠው ኃይል በውስጡ እንዲያልፍ እነዚህ ሁሉ ነገሮች ንቆ መጣል አለበት። ባሪያ ከጌታው በላይ አይደለም። የእግዚአብሔርን ዓላማዎች ለይተ መመልከት ከእርሱ ጋር ልንራመድ ወገኖች ሆይ ያስፈልገናል። ኢየሱስ ፈጽሞ ራሱን አላጠላለፈም። ምክንያቱም መጽሐፍ ቅዱስ የሚዘምተው ለጦር ያስከትተውን ደስ ትዳር በሚገኝበት ንግድ ራሱን አያጠላልፍም ተብሎ ተጽፏል። ስለዚህ ኢየሱስ ፈጽሞ ራሱን አላጠላለፈም ዓለም የሚሰጠውን ጥቅም ፈጽሞ አልተቀብልም። እርሱ አንድ አይነት አመለካከት ብቻ ነበረው። ደቀ መዝሙር የእርሱን ኃይል ለመቀበል ምስክርነቱ እንደ ጌታው መሆን አለበት። በዚያ ጊዜ እንሆ መጽሐፍ ጥቅልል ስለ እኔ እንደተጻፈ አምላክ ፈቃድን ላደርግ መጥቻለሁ አለ። ጌታው ሌሊቱን ሁሉ በጸሎት ማሳለፍ ካለበት በማለዳ ተነስቶ የአባቱን ፊት መፈለግ ካለበት፣ በእርግጥ ደቀ መዝሙር ከዚህ ያነሰ ማድረግ በፍጹም የለበት። ሰዎች ሳይታክቱ ሁልጊዜ መጸለይ እንደሚገባቸው፣ ሉቃስ 18 ቁጥር 1 እስከ 8። ሳይታክቱ መጸለይ ጎልቶ ከሚታይ የጌታችን ባህሪ አንዱ ነበር። ይሁዳ እርሱን አሳልፎ ለመስጠት በተነሳበት ጊዜ የት እንደሚያገኘው ያውቅ ነበር። ዘወትር ኢየሱስ ከአባቱ ጋር በጸሎት ይገናኝ ነበር። በጌተሰማኒ አትክልት ስፍራ እርሱ በጌተሰማኒ አትክልት ስፍራ ቦታ በጸሎት ስፍራ እንደሚያገኘው ያውቅ ነበር። ኢየሱስ ሁልጊዜ ከአባቱ ጋር በጸሎት ያሳልፍ ነበር። በአንድ ግለሰብ ውስጥ ያለውን ጸጋ የሚለካ መሳሪያ ወገኖች ሆይ ጸሎት ነው። ክርስቶስ ሰው ሆኖ ይመላለስ በነበረበት ጊዜ በሕይወቱ ውስጥ ልዩነት ያመጣው ጸሎት ነበር። እንደ እግዚአብሔርነቱ ምንም አላስፈልገውም። ሰው እንደ መሆኑ ጸሎት አስፈልጎታል። ኢየሱስ የጠርሴሱን ሳውል በደማስቆ መንገድ በተገናኘው ጊዜ እውር እንደሆነ ትቶት ሄደ። ተጨማሪ መማሪያ በሚያገኝበት መመሪያ በሚያገኝበት ወደ ደማስቆ መሩት። እግዚአብሔር ለሐናንያ ተናገረ። ጳውሎስ ማየት እንዲችል እጁን በእርሱ ላይ እንዲጭን ነገረው። ሐናንያ ስለዚህ ነገር በጣም ተጠራጠ ለፍርሃቱ የእግዚአብሔር መልሲ ነበር፣ እነሆ እርሱ ይጸልያልና። ያ ለሐናንያ በቂ ነበር። ሰው ከጸለየ ሁሉም ነገር መልካም ይሆናል። ለኢየሱስ መጸለይ ከተማረና ለኢየሱስ መጸለይ ከተማረና ከመፈወስ የሚበልጥበት ነበር። መጸለይ ታምራትን ከማድረግ ይበልጥ ነበር ለኢየሱስ፣ ምክንያቱም ታምራቶች የእርሱ ጸሎት ውጤቶች ናቸው። ለኢየሱስ መጸለይ ከእንቅልፍ ይበልጥ ነበር። ማርቆስ 135 ሉቃስ 612 ላይ ታገኛላችሁ። ሌሊቱን ሁሉ ከአባቱ ጋር እያሳልፍ ነበር። ስለዚህ ባሪያው ከጌታው በላይ አይደለም። ኢየሱስ ከጸለየ አነሰ ጸለየ። ኢየሱስ ያገኘውን ተመሳሳይ ውጤት ካገኘ ኢየሱስ የከፈለውን ዋጋ ሳይከፍል በአገልግሎት ኢየሱስ ያገኘውን ተመሳሳይ ውጤት ካገኘ፣ ያኔ በእርግገ ከጌታ በላይ ሆነሃል ማለት ነው ሆነሃል ማለት ነው። የኢየሱስ ተማሪ ከአስተማሪው ሊበልጥ አይችልም። አስተማሪው የማያውቀውን ማንኛውንም ነገር ተማሪው ሊማር አይችልም። ወደ እግዚአብሔር ኃይል ለመድረስ አቋራጭ መንገድ ፈጽሞ የለም። ኢየሱስ ኃይል በህይወትህ ውስጥ ማግኘት አለብህ፣ እርሱ እንደ ጸለየው ልትጸልይ ይገባል። ከዚህ የተለዩ ነገሮች የሉ። እነዚያ ደቀ መዛሙርት ይህን አውቀዋል። እርሱ ታምራቶችን ሲሰራ ከእርሱ ጋር ነበሩ። አይተውታል፣ እንዴት እንደሚጸልይ አጽንቱ፣ በጸሎት እንደሚያሳል የሞተን ሲያስነሳ፣ የውርዓይኖች ሲያበራ፣ በውሃ ላይ ሲራመድ፣ የአንድን ልጅ ምሳ ወስዶ አምስት ሰዎችና ቤተሰቦቻቸውን ሲመግብ አይተውታል። ሆኖም ከእርሱ ጋር ብቻውን በሆኑበት ጊዜ እንዴት ዳቦቹና አሳዎቹ እንዳበዛ፣ እንዴት ውርዓይኖቹ እንደሚከፍት ወይም እንዴት በውሃ ላይ እንደሚራመድ አልጠየቁ። ጥያቄያቸው ነበር፣ ጌታ ሆይ እንዴት እንደምንጸልይ አስተምረን አሉት። ውጤት ሁሉ ከጸሎት እንደሚጀምር ገብቷቸዋል። የእርሱ ኃይል ምስጢር በጸሎት በህይወቱ ውስጥ እንዳለ አውቀዋል። ተመሳዩን አገልግሎት በውስጣቸው እንዲፈስ የእርሱ ጸሎት ህይወት የእርሱን የጸሎት ህይወት መምሰል አለበት። እነዚሁ ልጅ የሰርታለችና፣ ነገር ግን ወደዚህ ወደ ትሑቱ በመንፈሱ ወደተሰበረ፣ በቃሌም ወደሚንቀጠቀስ ሰው እመለከታለሁ ይላል ኢሳያስ 66 ቁጥር ሁለት እግዚአብሔር የሚቀባው ሰው የጸሎትን ዋጋ የተማረ ነው ይህን የሚያውቅ ሰው ከጌታው አይበልጥም ይህን የማያውቅ ሰው ከጌታው አይበልጥም ባሪያ ከጌታው መልእክተኛም ከላካው አይበልጥም ፈጽሞ የተከተለ ግን እንደ መምሩ ይሆናል ከመምህራችን የምንማረው አብዝቶ መጸለይ ከአብ ጋር መገናኘት ሀይልን መቀበል ያን ሀይል ይዞ ደግሞ ለአገልግሎት መውጣትን እንማራለን። የሰማነውን ይባርክልን። ለጸሎት ሕይወታችንን እግዚአብሔር ያነሳሳ፣ እንጸልይ። የዘላለም አምላክ እግዚአብሔር ወይ፣ እናመሰግናለን ስለሰጠህን ስለዚህ ድንቅ እውነት። ጌታችን ኢየሱስ ክርስቶስ እንደተናገረ ባሪያ ከጌታው አይበልጥም፣ መልክተኛም ከላከው፣ ፈጽሞ የተከተለ ግን እንደ መምሩ ይሆናል እንዳልክ፣ እግዚአብሔር ወይ፣ እባክን ፈጥመን ተከትለን